ሰላም ሰላም እንዴት ናችሁ? ውድ የውም ፕሮፐርቲ ቤተሰቦች፣ ዛሬ እየላችሁ የቀረብኩት እጅግ ዘመናዊ የሆነ ሁለት መቶ ሀያ ካሬ ላይ የተሰራ ቆንጆ ጂ ፕላስ 3 ቤት ነው እየላችሁ የቀረብኩት። አያት አካባቢ ነው የሚገኘው። አያት ኮምፓውንድ ውስጥ ይገኛል። እጅግ ዘመናዊ የሆነ ቤት ነው። ለአስፓልትም እጅግ በጣም ቅርብ ነው። ሁለት መቶ ሀያ ካሬ ላይ ነው የተሰራ። ግቢ ሁለት መኪና ማቆም የሚችል ግቢ አለው ማለት ነው። በጣም ሰፊ ነው ግቢው። እዚህ ጋር እንደምትመለከቱት ግቢ በጣም ሰፊ ነው። ሁለት መኪና፣ ሶስት መኪና ማቆም ይችላል። በጣም ቆንጆ ቤት ነው። ቤቱ አዲስ ቤት ነው። አያት አካባቢ ነው የሚገኘው። የግቢ ስፋት እንግዲህ ይሄንን ይመስላል ማለት ነው። በአጠቃላይ ወደ ሰባት መኝታ ቤቶች አሉ ማለት ነው። ሰፋፊ ሰባት መኝታ ቤት አለው ሁለት ሳን አለው። እዚህ ጋር የምትመለከቱት ሚኒ ሳሎን ነው። ግራውንድ ላይ የምናገኝ ሚኒ ሳሎን ነው። የእንግዳ ማረፋም በዚህ በጓሮ በኩል አለው ማለት ነው። የሰራተኛ መጫ ቤትና የእንግዳ ማረፋ ግራውንድ ላይ አለው ማለት ነው። እዚህ ጋር የምትመለከቱት የላውንደሪ ቦታ ነው። ክሎዝድ ክችንም እዚህ ጋር እናገኛለን ማለት ነው። በጣም ሰፊ ክሎዝድ ክችን አለው። እዚህ ጋር እንደምትመለከቱት ማቴሪያሉ እንግዲህ ሙሉ ለሙሉ ጨርሶ ነው የሚያሰረክበው። ይህኛው የእንግዳ ማረፊያ ነው። ደረጃው እንግዲህ በጣም ሰፋ ያለ ደረጃ አለው መወጣቸው ጽዳት ብቻ ነው የሚቀረው። የቤት እንግዲህ አዲስ ነው ማንም አልኖረበትም ማለት ነው። አንደኛ ፎቅ ላይ እንግዲህ ሳሎን እናገኛለን። ዋና ሳሎኑ አንደኛ ፎቅ ላይ እናገኛለን። በጣም ሰፊ ሳሎን ነው። ላይቲንግ ሲስተም አገጣጠሙ እንግዲህ በጣም በአሪፍ ሁኔታ ነው የተገጠመለት። ዘመናዊ አምፖሎችን ነው የተጠቀመው። እዚህ ጋር እንደምትመለከቱት ይሄ ሳሎኑ ነው በጣም ሰፊ ነው። የዚህ ቤት ዋጋ እንግዲህ ተመጣጣኝ ነው ዋጋውም። የራሱ ኦፕን ክችን አለው እዚህ ጋር የምትመለከቱት ኦፕን ክችን ነው። ሙሉ ለሙሉ እንግዲህ የተጠቀመ ማቴሪያል ቆንጆ ማቴሪያል ነው። ሳሎን እንግዲህ ይህንን ይመስላል። አንደኛ ፎቅ ላይ እንግዲህ ተጨማሪ መኝታ ቤት አለው። እዚህ ጋር የምትመለከቱት በጣም ሰፊ ነው። የራሱ ቁምሳጥን አለው። እዚህ ጋር ደግሞ ኮመን መታጠቢያ ቤት አለው ማለት ነው። ሁለተኛ ፍሎር ላይ የምናገኘው ደግሞ ማስተር ቤድሩም እና ተጨማሪ መኝታ ቤቶች እናገኛለን ማለት ነው። እዚህ ጋር የምትመለከቱት ማስተር ቤድሩም ነው። በጣም ሰፊ ነው። የራሱ በረንዳም አለው። ሰፈሩ እንግዲህ እጅግ የለማ ሰፈር ነው። አያት ጊፍት ሪልስቴት አካባቢ ነው የሚገኘው ይሄ ቤት። ኤሊ ላይ ነው የሚገኘው። ይሄኛው ማስተር ቤድሩሙ ነው። እቃውን እንግዲህ ሙሉ ለሙሉ እየገጠመለት ነው። ውስጥ ላይ ማልበሻ ክፍል አለው። እዚህ ጋር እንደምትመለከቱት ለማልበሻ ክፍል እየሰራ ነው። መታጠቢያ ቤትም አለው የራሱ ባዝሩም ማለት ነው። እዚህ ጋር የምትመለከቱት ባዝሩሙ ነው። ይሄ ቤት እንግዲህ በጣም ቆንጆ ቤት ነው። የቁም ሻወርም አለው። እንግዲህ ገንዳ የሚፈልግ ሰው ማስቀመጥ ይችላል ማለት ነው። ይሄኛው ደግሞ ሶስተኛ መኝታ ቤት እናገኛለን። የራሱ ባዝሩም አለው በጣም ሰፊ ነው እዚህ ጋር እንደምትመለከቱት። በአጠቃላይ እንግዲህ ይሄ ቤት ሰባት መኝታ ቤት አለው ማለት ነው። ይሄ መታጠባ ቤቱ ነው። ሁሉም መኝታ ቤት እንግዲህ የራሳቸው መታጠባ ቤት አላቸው። ኮሊደሩም እንግዲህ እንደዚሁ እንደምትመለከቱት በጣም ሰፊ ነው። የቦርድ አሰራር ዲዛይኑም በጣም በአሪፍ ሁኔታ የተሰራ ቆንጆ ቤት ነው። ይሄኛውም እንግዲህ አምስተኛ መኝታ ቤት ነው። አምስተኛ መኝታ ቤትም በጣም ሰፊ ነው። የራሱ መታጠባ ቤት አለው ውስጡ ላይ እዚህ ጋር እንደምትመለከቱት። ቁምሳጥንም እንግዲህ እየተገጠመለት ነው እዚህ ጋር ይሄኛው የዚህ መኝታ ቤት መታጠቢያ ቤት ነው። ሁሉም እንግዲህ የራሳቸው ቦይለር ተገጥሞለታል ማለት ነው። መጨረሻ ላይ ቴራዝም አለው ማለት ነው። ቴራዝ እንግዲህ ታገኛላችሁ። የዚህ ቤት ዋጋ በአጠቃላይ እንግዲህ 50 ሚሊዮን ብር ይጠራል። ወሳኝ ገዥ ቃል ቀርቦ መነጋገር ይችላል ማለት ነው። አስተያየትም ካላችሁ እንግዲህ ኮመንት ላይ ማስቀመጥ ትችላላችሁ ማለት ነው። መልካም ጊዜ ይሁኑላችሁ።